የተከበራችሁ ኢትዮጵያውያን፣ አቶ ተክለ ሚካኤል አበበ እባላለሁኝ። የኢትዮጵያ ተቃዋሚ ፓርቲዎች የጋራ ምክር ቤት ተጠባባቂ ሊቀመንበር ነኝ። ዋና ሊቀመንበራችን በስራ ጉዳይ ምክንያት ወደ ውጭ ስለወጡ እሳቸውን ወክዬ ነው ይሄን ንግግር የማቀርበው። በዛሬው እለት የአገሪቱ ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርበው ከፓርላማው የተነሱላቸው ጥያቄዎች ላይ የጥያቄና መልስ ዝግጅት አድርገው ነበረ። ዝግጅቱን በቀጥታ ተከታትለነዋል። በቅድሚያ የፓርላማ አባላት በየጊዜው ጠቅላይ ሚኒስትሩ በቀረቡ ቁጥር ከጥያቄዎቻቸው በፊት የሚያሽጎደግዱት የመግቢያ የምስጋና ንግግር እንዲቆረጥ እንዲያደርጉ የፓርላማውን አፈ ጉባኤ እንጠይቃቸዋለን። ከዛ በተረፈ ጠቅላይ ሚኒስትር አቢይ አህመድ ያደረጉትን ንግግር በኢኮኖሚ ሁኔታ ላይ፣ በሀገሪቱ የጸጥታና ደህንነት ጉዳይ ላይ፣ በሰላም ጉዳይ ላይ፣ በግብርና ጉዳይ፣ በኢንዱስትሪ፣ በአገልግሎቱ ዘርፍ እንዲሁም በፋይናንስ ጉዳዮች ላይ የተናገሯቸውን ንግግሮች ተከታትለናል። የጠቅላይ ሚኒስትሩን በአጠቃላይ ንግግር የቃኘ እና የዳሰሰ መግለጫ ከሰሞኑ የጋራ ምክር ቤቱ ተሰባስበው የሚያወጣ ሲሆን ለጊዜው ግን በአንዳንድ ጉዳዮች ላይ አስተያየታችንን እንደሚከተለው እናቀርባለን። የጠቅላይ ሚኒስትሩ ንግግር በአጠቃላይ የሚጠቁመው አገሪቱ ልክ እንደባለፉት ሰባት ዓመታት በቀጣዮቹ አመታትም ወደ ባሰ ድህነት፣ የሰላም እጦት፣ ጦርነት ውስጥ፣ ቀውስ ውስጥ እንደምትገባ፣ ዲሞክራሲ በፍጹም እንደማይታሰብ እና ሃሳብን በነጻነት የመግለጽ መብት እንደማይከበር፣ ብዙም ብሩህ ጊዜ እንደማይመጣ ነው። ለምሳሌ የጠቅላይ ሚኒስትሩ ከግብር ጋር በተያዘ ወይም ገቢ ጋር በተያዘ መንግስት ከአጠቃላይ ጂዲፒው ሰባት ፐርሰንት ብቻ እንደሚሰበስብ እና ይህም ከሌሎች ሀገሮች ለምሳሌ ኬንያ አስራ አምስት ፐርሰንት የምትሰበስብ ሲሆን የእኛ በግማሽ ያነሰ ነው። ስለዚህ በቀጣዮች አመታት ወደ ኬንያ አስራ አምስት ፐርሰንት እናድጋለን ብለዋል። ይሄ በጣም የተሳሳተ የተዛባ እና የኢትዮጵያን ህዝብ የኑሮ ሁኔታ ገቢ፣ ኢኮኖሚ አቅም ከግምት ያላስገባ በፍጹም ከተራው ህዝብ የራቀ እና የተንጠለጠለ ታርጌት ነው የሚል እምነት አለን። የኬንያ ህዝብ የዛሬ ሀያ ሰላሳ ዓመት አንድ መምህር ገቢ የኢትዮጵያን መምህር አስር ሀያ እጥፍ የሚያገኝ ነው። ስለዚህ በዚህ ሁኔታ አስራ አምስት ፐርሰንት ከጂዲቢ ቢሰበሰብ አይገርምም። የኬንያ ኢኮኖሚ በቱሪዝም፣ በግብርና፣ በኢንዱስትሪ፣ በፋይናንስ ሴክተርም እጅግ በጣም ያደገ እና ከኢትዮጵያ ልቆ የሄደ ነው። በቴሌኮሚኒኬሽን እንኳ ብንመለከት የኬንያ ኢኮኖሚ የዛሬ ሀያ ዓመት የደረሰበት ደረጃ ላይ ነው። ገና ኢትዮጵያ አሁን ለመድረስ የምትታገለው የኢትዮጵያ ሕዝብ አሁን ባለው ሁኔታ ኢኮኖሚው ተዳቅሞ ዋጋ ገሽቦ የመግዛት አቅም ወርዶ ደሞዝ አሽቆልቁሎ ዶላር እንኳን በቅርብ ጊዜ በተደረገው ምንዛ ብንመለከት የንብረቱን ዋጋ በግማሽ ሕዝቡ ያጣበት ሁኔታ፣ ኪራይ እየጨመረበት ደሞዝ የመግዛት አቅም ያነሰበት ሁኔታ ነው። በዚህ ሁኔታ ግብርን በአስር በሀያ እጥፍ እየጨመሩ የጂዲፒውን አማካይ ከዛ ውስጥ የሚገኘውን እንጨምራለን ብሎ ማለት በኢትዮጵያ ሕዝብ ላይ ቁስል ላይ እንጨት የመስደት ያህል ነው። ስለዚህ እኛ የተቃዋሚ ፓርቲ ድርጅቶች ይህንን የጠቅላይ ሚኒስትሩን ንግግር እጅግ በጣም አብዝተን እንቃወማለን። በአጠቃላይ የጠቅላይ ሚኒስትሩ ንግግር በቀጣዮቹ ዓመታት ኢትዮጵያ ውስጥ አፈና እንደሚጠናከር፣ የሰላም ሁኔታ ማስተማማኝ እንዳልሆነ፣ ኢኮኖሚውም እንደማያድግ ጠቅላይ ሚኒስትሩ እንደተለመደው በፕሮዳክቲቭ እና ምርታማ በሆኑ ጉዳዮች ላይ ሳይሆን በአብለጭላጭ እና አብረቅራቂ ፕሮጀክቶች ላይ ብቻ የሀገሪቱን አንጡራ ሀብት ሊያፈሱ እንደተዘጋጁ የሚያሳይ ነው። ብልጽግና ስም ብቻ እንጂ በፍጹም የኢትዮጵያን ህዝብ ወደ ብልጽግና እንደማይወስድ የንግግራቸው በቂ ማስረጃ ነው። በአሁኑ ሰዓት ኢትዮጵያ ውስጥ ሰላም እንዲመጣ ብልጽግና እንዲሰፍን ካስፈለገ አገሪቱን ዴሞክራታይዝ ማድረግ ተቃዋሚ ፓርቲዎች እንደ ልባቸው እንዲንቀሳቀሱ ማድረግ፣ የሚታሰሩባቸው አባላት እንዲለቀቁ፣ የሰላም ንግግሩ ብሔራዊ ንግግሩ እውነትም እውነተኛ ንግግር እንጂ የይስሙላ መሆን የለበትም። በአሁኑ ሰዓት ብዙ ተቃዋሚ ፓርቲዎች ኦፊሶቻቸውን እየዘጉ አባላት እየታሰሩባቸው የተቀሩትም እንዲሰደዱ የተገደሉባቸውም ጭምር እጅግ ብዙዎች ናቸው። ብዙዎቹ በማስፈራሪያና ና አፋኝ ሰላምን እና ሕገ መንግስቱን ባከበረ መልኩ ለመንቀሳቀስ ሊሞክሩም፣ ከመንግስት በኩል ግን በክልልም ደረጃ ይሁን በክፍለ ከተማም በከተማ በወረዳም እንዲሁም በፌደራል መንግስት ደረጃም የሚደርስባቸው ወከባ፣ እንግልት፣ ዛቻ፣ ጥቃት፣ ዱላ እጅግ በጣም ከፍተኛ ነው። የጠቅላይ ሚኒስትሩ ንግግር በዛሬ ዕለት በፍጹም የአገሪቱን ተጨባጭ ሁኔታ ያላገናዘበና ከእውነታው የራቀ መሆኑን እናምናለን፣ እንገልጻለን። ስስ ጀስት የተቃዋሚ ፓርቲ አባላት ሊያደርጉት የሚገባው ንግግር ነው። እንደ ምሳሌ ነው ይሄ እውነተኛ ንግግር። እውነተኛ ተቃዋሚ አይደለሁም እኔ፣ ውጭ ሀገር ነው ኖረው፣ እንደምታውቁት ግን የምመኘው ነው ኢትዮጵያ ውስጥ የተቃዋሚ ፓርቲዎች ሪል ቢኖሩ፣ ዛሬ የጠቅላይ ሚኒስትሩን ንግግር ፓርላማ ተከትለው እያንዳንዱን ነገር በለንበት ነው በልተው ዳታ ባቀረቡት ላይ ለምሳሌ ጠቅላይ ሚኒስትሩ ስለ አንድ ገበሬ ምዕራብ ሸዋ ውስጥ ሄደን የሚመረተውን እንቁላል ሁሉ ቁጥር ያውቃል። ስንት በሬ ስንት ላም ስንት ፍጃ እንዳለ ስንት ሰው ኢትዮጵያ ውስጥ የሕዝብ ቆጠራ ከተደረገ ሀያ ዓመት አያልፈውም። ኢትዮጵያ የፓርላማውን ራስ ወንበር ብንመለከት አምስት መቶ አርባ ሰባት ያን የሕገ መንግስቱ ከሀያ ሰባት ሀያ ስምንት ዓመት በፊት ሲጸድቅ የነበረው ቁጥር ነው። ከዛ በኋላ ቁጥሩ አልተሻሻለም። የሃውስ ኦፍ ፌዴሬሽን ብንመለከት እስቲል በድሮ ቁጥር ነው። በብሔር ነው ሀገሪቷ የተሸነሸነችው። ስንት አማራ ስንት ኦሮሞ አለ ተፈራርቶ ቁጭ ብሏል። ስንት ሙስሊም ስንት ክርስቲያን አለ ተፈራርተው ቁጭ ብሏል። የትኛው ክልል ህዝብ ይበልጣል? ኦሮሚያ ነው አማራ ነው? ቢካዝ የበጀት ክፍፍሉም የወንበር የፓርላማ ሌሎችም ፕሮፖርሽናሊ መካፈል ካለባቸው ቁጥር ማተር ስለሚያደርግ ተፈራርቶ ቁጭ ብሏል። ይሄን ያላደረገ ፌዴራል መንግስት ነው እንግዲህ ስለ ታችኛው ስለ ቀበሌው ስለ ወረዳው ስራቸው እንዲሰሩ ነው በጣም የሚያስደንቅ መልኩ የሚያስገርም የእስረኞችን ቁጥርን በዛው አይተውት ቢሆን ኖሮ ቆንጆ ነበር። ስንት ሴቶች እንደተደበደቡ እንደተደፈሩ፣ በየቦታው በየአካባቢው፣ እሱንም አብረው ስንት ሰው በሴኪሪቲ ጦት ምክንያት እንደተገደለ እንደታነቀ፣ ማጅራት እንደተመታ እሱንም አብረው ቁጥርን ቢያቀርቡልን ቆንጆ ነበረ። የተቃዋሚ ፓርቲዎች ስራ ነበረ። ይሄንን ዛሬ ቁጭ ብሎ ተከታትሎ እግር በእግር ዲ ባንክ ማድረግ ነቅሶ ማውጣት ችግሮችን፣ ጽጾችን ተለዋጭ ደግሞ ፖሊሲዎችንም ለሀገሪቱ ምን ያስባሉ የሚለውን ማቅረብ ነበረባቸው። ተቃዋሚዎች ይህን አላደረጉም። ጀስት ምናልባት ሌሰን ቢሆን በሚል ነው ይህንን። ድስማች እኛ እንኳን ተቃዋሚ ፓርቲ ውስጥ የሌለንበት ርቀን የምንገኝ ሰዎች ተከታትለን ይህ አይነቱን ሀሳብ ለመስጠት እንሞክራለን። ወይራስ ፉልታይም ጉዳያቸው ስራቸው የሆነ ተቃዋሚ ፓርቲዎች ደግሞ ይሄንን ማድረግ ለምን እንደተሳናቸው እጅ ወጣ። የተወሰኑት ቶክ የወደው ነው የገቡት የዜማዎችን ብትመለከቱ፣ አብንም ደሳ ላይ ጫኔ ቀርቦ ፓርላማ ጥሩ ጥያቄዎች ጠይቋል። ዛሬ ከጥያቄዎች ውስጥ ጠንከር ያለው የተሻለው ስኖሻል ያለው ከዛ በተረፈ የአብዛኞቹ ጥያቄ ያው ጭብጨባ፣ ሙገሳ ተአምር ነው የምናየው አይነት ነገር ነው። ሽብሸባ ነው። ይህ የተቃዋሚ ስራ ይሄ ነበረ። አብን በከፊል ነው፣ ግማሽ ግሩዛ መንግስት ውስጥ ነው። በለጠ ሞላ ግማሽ ደግሞ ውጭ ነው። ኢዜማ ግማሽ ግሩ እዛ ነው፣ ግማሹ ውጭ ነው። በአንድ በኩል መግለጫ ያወጣሉ ሀገሪቱ፣ በህግና በህግ ብቻ ትገዛ ምናምን፣ በሌላ በኩል የነሱ ሊቀመንበራቸው የካቢኔው አባል ሆኖ አብሮ ይፈተፍታል ከብይ ጋር። ኤኒ ዌይስ በአብይ ንግግር ላይ መለስበታለሁኝ። ተመልክቼው አልጨረስኩትኝም። ተመልክቼ እንደጨረስኩትኝ መለስ አለሁኝ። ከዛ በተረፈ ጀስት ይሄንን እንዳልኳቸው ለሙከራ ያህል ብቻ ያደረኩትኝ ነው እንጂ ሪል አይደለም። ፊክቲሽየስ ሙሉ በሙሉ ፈጠራን ባይሆን ደስ የጠቃዋሚ ፓርቲ አባልም አይደለሁኝም። ይህን ሊቀመንበርም ምክትል ተጠባባቂ ምንም አይደለሁኝም። መልካም ቀን ይሆንላችሁ። ከቢሮችን ነው አጌን ግልጽ ለማድረግ ያህል ይሄንን ቪዲዮ መቅረጽ ሲጨምር ራሴን ያስተዋወቅኩበት መንገድ ኦፍኮርስ ሜ ስሜ ነው፣ ትክክል ነው። ከዛ በተረፈ የተቀረው ነገር በሙሉ ግን አምን፣ የተቃዋሚ ፖለቲካ ፓርቲዎች ምክትል ሊቀመንበር ምናም ብዬ ያልኩት ነገር ጀስት ፈጠራ ነው። አይደለሁኝ። ጀስት መመኞ ምኞቴን ያቀረብኩላቸው የተቃዋሚ ፓርቲዎች ኢሚዲያትሊ ይሄን ቢያደርጉ፣ በመገናኛ ብዙኃን በዩቱብ በሶሻል ሚዲያ ብንመለከታቸው ደስ ይለኝ ነበር ለማለት ያህል ነው እንጂ አይደለሁኝም። አጌን ንጆ ያድርጋችኋል ብዬ ገምታለኝ። በሌላ ጠንከር ያለ ትችት እመለሳለኝ። እስከዛ ድረስ በያላችሁበት መልካም ምሽት መልካም